ጤና ይስጥልን፣ የአዲስ ማለዳ ተካታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮቹን አስቀድመን ጠቁማችሁ በኦሮሚያ ክልል ምስራቅ አርሲ ዞን ዳግም አምስት የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ሁለት ፓርቲዎች ሲያወግዙም፣ ቤተ ክርስቲያኗና የሃይማኖት ተቋማት ጉባኤ ደግሞ አጣሪ ቡድን መላካቸውን አስታወቁም። የኢትዮጵያ ሃይማኖት ተቋማት ጉባኤ ትናንት ማክሰኞ በወጣው መግለጫ በተጠቀሱት አካባቢዎች ጉዳዩን ከመሰረቱ የሚያጣራ የተለያዩ ባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትናንትና ሁለት ተከሰተውን ችግር በአካል ለማጣራት ችግር ወደ ተከሰተባቸው ቦታዎች መጓዝ ስራውን በይፋ መጀመሩን፣ አስታውቋል። ቀዳሚ ጉዳያችን ነው። የመከላከያ ሰራዊት ሪፐብሊክ ጥበቃ ክፍለ ጦር የኦሮሞ ነጻነት ሰራዊት አንድ የጦር አመራርን ጨምሮ በርካታ ታጣቂዎች መገደላቸውና መማረካቸውን አስታወቀ። የሀገር ውስጥ ውጊያዎች እንዲህ በቀጠሉበት ወቅት ታዲያ ለግጭቶች ፖለቲካዊ መፍትሄ እንዲፈለግላቸው የሚጠይቁ ድምፆች መሰማት ከጀመሩ ሰነባብተዋል። በዝርዝር እንመለከተዋለን። የተባበሩት አረብ ኤምሬትስ ከሱዳን የምታስገባው የወርቅ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በሰባ በመቶ ብልጫ እንዳለው ተነገረ። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች ዘገባዎችንም አካተን ይዘናል። አብራችሁን እንድትቆዩ እየጋበዝን ወደ ቀዳሚ ጉዳይ አለፍን። በኦሮሚያ ክልል ምስራቅ አርሲ ዞን ዳግም አምስት የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ሁለት ፓርቲዎች ሲያወግዙ የሃይማኖት ተቋማት ጉባኤ ደግሞ አጣሪ ቡድን መላኩን አስታውቋል። ቤተ ክርስቲያኗን በኋላ በወጣችው መግለጫም አጣሪ ቡድን መላኳን በተመሳሳይ ይፋ አድርጋለች። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ከትናንት በስቲያ ሰኞ ጥቅምት 24 ቀን 2018 ዓ.ም አምስት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮች መገደላቸውን የጠቀሱት የሀፓና እናት ፓርቲዎች በተናጠል ባወጧቸው መግለጫዎች ድርጊቱን አውግዘው መጽናናትን ተመኝተዋል። ለቤተ ክርስቲያኒቱ ቅርበት ያለው የማኅበረ ቅዱሳን መገናኛ ብዙኃን እንደዘገበው ደግሞ ሰኞ ዕለት ከቀኑ ስድስት ሰዓት በኋላ የእርሻ ስራቸውን አጠናቀው ምሳ እየተመገቡ ባሉበት ወቅት ማንነታቸውን ያልገለጣቸው ታጣቂዎች ከፍተውታል ባሉት ተኩስ አምስት የእምነቱ ተከታዮች መገደላቸውን ገልጸዋል። በተከፈተባቸው ተኩስ ከተገደሉት በተጨማሪ ሶስት ሰዎች ታግተው መወሰዳቸውን ያመለከተው ዘገባው መረጃውን እስካሰራጨበት ጊዜ ድረስ ያሉበት ሁኔታ እንደማይታወቅ አመልክቷል። እናት ፓርቲ ባወጣው መግለጫ በቅርቡ ከ25 በላይ የኦርቶዶክስ እምነት ተከታዮች በተገደሉበት ጉናና መርቲ ወረዳዎች ጥቅምት 24 በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ እርሻ ስራ የወጡ ንጹሓን በሙሉ ታፍነው አምስቱ ወዲያው ሲገደሉ ቀሪዎቹ የደረሱበት አልታወቀም ብለዋል። ፓርቲው መግለጫው ራሳቸው እንዳይከላከሉ በዓላማና በጥንቃቄ በመፈጸሙም እጣፋንታቸው እልቂታቸውን ቆመ መጠበቁን ሲል ድርጊቱን ገልጾታል። ኢሕአፓ በበኩሉ ታስቦና ታቀሉ ተፈጽሟል ያለው ይህ ጥቃት ከቅርብ ጊዜ ወዲህ እየተባባሰ ለመጣውና የኦርቶዶክስ እምነት ተከታዮችን ኢላማ ያደረገው ጥቃት አንዱ ማሳያ አድርጎ ወስዶታል። ከትናንት በስቲያው ግድያ አስቀድሞ በዚያው ኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና ሆሎንቆ ዋቢ ወረዳዎች በተመሳሳይ የኦርቶዶክስ ሃይማኖት ተከታዮች መገደላቸውን መገደላቸውን ቤተ ክርስቲያናቱን ጨምሮ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ጉባኤ መግለጣቸውና ድርጊቱን ማውገዛቸው ይታወሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ ትናንት ማክሰኞ ባወጣው መግለጫ በተጠቀሱት አካባቢዎች ጉዳዩን ከመሰረቱ የሚያጣራም የተለያዩ የባህርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትናንትና ላ የተከሰተውን ችግር በአካል ለማጣራት ችግር ወደ ተከሰተባቸው ቦታዎች መጓዝ ስራውን በይፋ መጀመሩን አስታውቋል። የሉካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤው በኩል ይፋ የመግለጫና ማብራሪያ የሚሰጥ መሆኑን የገለጸው ተቋሙ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱ እንዲጠብቅ ጠይቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም አጣሪ ቡድን መላኩን ዛሬ አስታውቃለች። የሃይማኖት ተቋማት ጉባኤ በመግለጫው አንዳንድ ያላቸው ነገር ግን በስም ያልጠቀሳቸው አካላት ኃላፊነት በጎደለው መልክ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃዎች መስጠታቸውን ተመልክቻለሁ ብለዋል። ይህ ተግባር የማጣራቱን ሂደት የሚጎዳና አንዳንድ አካላትን ወደ ተሳሳተ ድምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ አድርጉ ሲል ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ባወጣው መግለጫ ጥቅምት አጋማሽ 2018 ዓ ም በኦሮሚያ ክልል ምዕራብ ሃረርጌ ሚደግዱ አስተሪዮ ማርያም ካቶሊክ ቤተ ክርስቲያን አካባቢ የተፈጸመ ግድያ የካቶሊካውያን ሕይወት ማለፉንና ንብረት መቃጠሉን በታላቅ አዘን ሰምተናል ብለዋል። በተጨማሪም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ባወጡት መግለጫ መስማቱንም ጠቅሷል። ቤተ ክርስቲያኗ ይህን አይነቱን ኢሰብአዊ ስትል የጠራችውን ተግባር አጥብቃ አውግዛለች። በመሆኑም የዜጎችን ሰላምና ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጥሪ አቅርባለች። ከሰኞ ግድያ አስቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእስልምና ጉዳዮች ጠቅላይ ምክር ቤት የሃይማኖት ተቋማት ጉባኤና የፖለቲካ ፓርቲዎች ድርጊቱን አውግዘው መግለጫ አውጥቷል ይሆናል። አዲስ ማለዳ ይህን ዘገባ እስካጠናቀረችበት ጊዜ ድረስ ግን ከመንግስት በኩል የወጣ ይፋ መግለጫን አልተመለከተችም። ሌላኛው ዘገባ አለፍን የመከላከያ ሰራዊት ሪፐብሊክ ጥበቃ ክፍለ ጦር የኦሮሞ ነፃነት ሰራዊት አንድ የጦር አመራርን ጨምሮ በርካታ ታጣቂዎች መገደላቸውን አስታወቀ። በህዝብ ድራሴዎች ምክር ቤት 2013 ሽብርተኛ በሚል የተፈረጀው መንግስት ኦነግ ሸኒ የሚለውና ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራው ታጣቂ ከሚንቀሳቀስባቸው ስፍራዎች አንደኛው በሆነው በሰሜን ሸዋ ዞን የአያ ጉለሌ አካባቢ የተቀናጀ ስምሪት ማካሄዱን ገልጿል። መከላከያ ሸኒ ሲል በጠራው አካል ላይ ወስጀዋለሁ ባለው እርምጃም የቡድኑ ሲያስተናበል አመራር የነበረ ጃል ፍሮምሳን ጨምሮ 16 አባላት መግደሉን በመግለጫው ቋንቋ መደምሰሱንና ሦስት ታጣቂዎችን መማረኩን አስታውቋል። ጠላት ሲሉ ከጠሩት ኃይል ትጥቅ ክላሽ፣ የክላሽ ጥይት፣ ሽጉጥ፣ ቦምብ፣ የብሬን ጥይት በመማረክ አካባቢውን ሰላም ማድረግ መቻሉን የተናገሩት ደግሞ የሪፐብሊኩ ጥበቃ ኃይል ክፍለ ጦር አዛዥ ኮሎኔል ግርማ ደመለው ናቸው። በሌላ በኩል በምዕራብ እዝ የህዳሴ ኮር ምክትል አዛዥ ኮሎኔል መንገሻ ታከለም እርሳቸው ጽንፈኛ ሲሉ የጠሩት ቡድን 100 አባላት መገደላቸውን አስታውቋል። የሀገር ውስጥ ውጊያዎች እንዲህ በቀጠሉበት ወቅት ታዲያ ለግጭቶች ፖለቲካዊ መፍትሄ እንዲፈለግላቸው የሚጠይቁ ድምፆች መሰማት ከጀመሩ ሰነባብተዋል። ለአብነት ባለፈው ሳምንት በነበረ የተወካዮች ምክር ቤት መደበኛ ስብሰባ አብንን በመወከል ፓርላማ የገቡት ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው አይዘነጋም። ደሳለኝ በአማራ፣ ኦሮሚያ እና ሌሎች አካባቢዎች ያሉት ጦርነትና ግጭቶች ተባብሰው መቀጠላቸው ብዙዎች እየተጎዱ ነው፣ ጠቅላይ ሚኒስትሩም እንደ ጸጥታ መሪነቱ በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ በይፋም ይንገሩን ሲሉ ጠይቀዋቸዋል። አክሎም የጸጥታ ችግሮቹን ለመፍታት ና አሸባሪ የሚሏቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች ውጭ የተለየ ፖለቲካዊ መፍትሔ ለመስጠት መንግስት ለምን አይሰራም ሲሉም ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍ ግፎታል በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ሲሉም አጽንኦት ሰጥቶ አሳስበዋል። በወቅቱ ጠቅላይ ሚኒስትሩ ለዚህ ጥያቄ ቀጥተኛ ምላሽ ባይሰጡም መንግስታቸው ግን ለሰላም የተዘረጋ እጅ እንዳለው

የአዲስ ማለዳ ዕለታዊ ዜናዎች ቀጥለዋል። የተከለከሉ የምግብ ንጥረ ነገር ለያዙ ምርቶች ማስታወቂያ፣ ፕሮሞሽንና ስፖንሰርሺፕን የሚከለክል ረቂቅ አዋጅ ተዘጋጀ። ተላላፊ ላልሆኑ በሽታዎች የሚያጋልጡ የታሸጉ ምግቦችን ለመቆጣጠር የተዘጋጀው ረቂቅ አዋጅ ማንኛውንም ቁጥጥር የሚደረግበትን የምግብ ንጥረ ነገር የያዘን ምግብን የንግድ ስም፣ አርማ፣ የንግድ ምልክት ወይም ዓላማ በብሮድካስት በቢልቦርድ አጭር መልእክት በማህበራዊ ሚዲያ፣ ጋዜጣ፣ መጽሔት፣ ወይም መሰል መንገዶች በቀጥታም ሆነ በተዘዋዋሪ ማስታወቅን ከልክሏል። ከልከላ ቁጥጥር የሚደረግበት የምግብ ንጥረ ነገር ካለው አምራች፣ አስመጪ፣ ካያፋይ፣ ሻጭ ወይም ከነዚህ አንዱን በሚወክል ግለሰብ በገንዘብም ሆነ በአይነት ክፍያ አንድ ሰው ሳይቀበል ምርቱን በተመለከተ እውነተኛ፣ ሳይንሳዊ፣ ማህበራዊ፣ ፖለቲካዊ አስተያየት መስጠትንና በመገናኛ ብዙሃን ላይ ምርቱን በተመለከተ በአጋጣሚ አሊያም በታሪካዊ እውነታ ምክንያታዊ በሆነ ጋዜጠኝነት፣ የሥነ ጥበብ ስራ ወይም ትምህርታዊ ለሆነ ዓላማ የሚደረግ ገለጻ እንደማያካትት ረቂቁ ያስረዳል። ቁጥጥር የሚደረግበትን የምግብ ንጥረ ነገር የያዘ ምግብ በተፈቀደ መንገድ ሲያስተዋውቅ ምርቱ ለጤና ጠቃሚ ንጥረ ነገር እንዳለው በማንኛውም መልኩ መግለጽን ግን ይከለክላል። ረቂቅ አዋጁ በማንኛውም መጠን በከፊል ሃይድሮጂኔሽን ሂደት የተለወጠን ማለትም ኬሚካላዊ ሂደት የተለወጠ ስብ የያዘ ምግብ ማምረት፣ ወደ ሀገር ውስጥ ማስገባት፣ ማከፋፈል፣ መሸጥ ወይም ለምግብ አገልግሎት ማቅረብን ይከለክላል። በአንድ ምግብ ውስጥ ካለው ከአጠቃላይ የስብ መጠን ሁለት ግራም ወይም ከዛ በላይ በፋብሪካ የምርት ሂደት የተለወጠን ስብ የያዘ የምግብ ማምረት፣ ሀገር ውስጥ ማስገባት፣ ማከፋፈል፣ መሸጥ የተከለከለ ነው። በተጨማሪም አዋጁ ከመጠን ያለፈው የጨውና የስኳር መጠን የያዙ ምግቦችን ለመቆጣጠር የሚያስችል ነው። በኢትዮጵያ ተላላፊ በሽቶዎች መጨመራቸውን ተከትሎ ማህበረሰቡን ለጤና ማህበራዊና ኢኮኖሚያዊ ችግሮች ማጋለጥ የሀገሪቱን የመድኃኒት አቅርቦትና ሕክምና አገልግሎት ለከፍተኛ ውጪ መዳረጋቸውን ተከትሎ ረቂቅ አዋጁ የሚከሰቱ ሕመሞችና ሞቶችን በመከላከልና በመቀነስ ዜጎችን ጤንነት ለማሻሻል ያለመ መሆኑም ተነግሮለታል። የተባበሩት አረብ ኤምሬትስ ከሱዳን የምታስገባው የወርቅ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ700 ብልጫ እንዳለው ተነገረ። ሱዳን በእርስ በርስ ጦርነት በስታመስም ወደ አቡዳቢ የምትልከው ወርቅ ግን ጨመረ እንጂ አልቀነሰም። ከሁለቱ ተፋላሚዎች አንደኛው እንደምትደግፍ በተባበሩት መንግሥታት ጭምር የተጋለጠችው አቡዳቢ ባለፈው ዓመት ከሱዳን ካስገባችው መጠን በ17 ቶን ጨምሮ 29 ቶን ወርቅ ከሱዳን አስገብታለች። መንግስታዊ ተቋም ያልሆነው የስዊድኑ ስዊስኤድ የተባበሩት መንግሥታት የንግድ ልውውጥ ዳታቤዝን መልክቶ ባሰራጨው መረጃ የአውሮፓውያን አቆጣጠር በ2024 ብቻ አቡዳቢ ከአፍሪካ ሀገራት 748 ቶን ወርቅ ተረክባለች። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲመሳከር በ1800 ብልጫ አለው። ኤምሬትስ በዓለም አቀፍ ደረጃ ከስዊዘርላንድ በመቀጠል ሁለተኛ ከፍተኛ መጠን ያለው ወርቅ ተቀባይ ሀገር ናት። በሱዳን የሚካሄደው ደም አፋሳሽ ጦርነት የሰላማዊ ሰዎችን ሕይወት እየቀጠፈ ቢቀጥልም አቡዳቢ ግን ከአንደኛው አንጃ ጋር ወግና የወርቅ ንግድ ላይ እንደተሰማራች በለ ዘገባ ያሳያል። የመንግስታቱን ድርጅት ጨምሮ የተለያዩ ተቋማት ሀገሪቱን በሱ ሱዳን ውስጥ ባላት ሚና ቢሆን እጅሏትም አንድም ጊዜ ግን ተቀብሎ አታውቅም። በመጨረሻ ደቡብ ሱዳን የከፋ የረሃብ ቀውስ ሊያጋጥማት እንደሚችል ተጠቆመ። ከ7.5 ሚሊዮን በላይ ሰዎች በደቡብ ሱዳን በመጪዎቹ ጊዜያት ማለትም የምግብ አቅርቦት የሚቀንስባቸው ከሚያዝያ እስከ ሰኔ ባሉ ወራት የምግብ እጥረት ያጋጥማታል ተብሎ ተሰግቷል። ይህን ያስጠናቀቀው በተባበሩት መንግስታት በምግብ ዋስትና ተቆጣጣሪ የሚደገፈው የተቀናጀ የምግብ ዋስትና ደረጃ ምደባ የተሰኘው ተቋም ነው። በትናንትና ሁለት ባወጣው መግለጫ በደቡብ ሱዳን ውስጥ ፖለቲካ አማካኞች መካከል ያለው ግጭት መባባስና ዓለም አቀፍ እርዳታ መቀነስን ተከትሎ ያለው ረሃብ በመጪዎቹ ጊዜያት ሊባባስ እንደሚችል ተንብዋል። ይህ ግምገማ የወጣው የፕሬዚደንት ሳልቫኪር ዋና የፖለቲካ ተቀናቃኝና የመጀመሪያው ምክትል ፕሬዚደንት ሬክ ማቸር በሀገር ክደት ክስ ምክንያት መታገዳቸውን ተከትሎ ሀገሪቱ የአዲስ የእርስ በርስ ጦርነት ዋዜማ ላይ ናት በሚል በሚሰጋበት ወቅት ነው። በዚህ ወቅት በሀገሪቱ 42 ከመቶ ወይም 5.97 ሚሊዮን የሚሆነው ህዝብ የከፋ የምግብ እጥረት ውስጥ ይገኛል። በእንዲህ አይነት መልኩ ውስጥ የምትገኘውን ደቡብ ሱዳን ፈጣንና መጠነ ሰፊ የሆነ ምላሽ ቢያስፈልጋትም የሰላም ጦት ዝርፊያና የጎርፍ አደጋ ሰብዓዊ እርዳታ ተደራሽ ለማድረግ እንቅፋት መሆናቸውን ተቋሙ ያወጣው መረጃ ያስረዳል። ደቡብ ሱዳን ነፃነቷን ካገኘች ከአውሮፓውያን አቆጣጠር ከ2011 ጀምሮ በእርስ በርስ ጦርነት፣ ባልተሳኩ የሰላም ስምምነቶች በፖለቲካ ለመረጋጋት ምክንያት ስትታመስ የቆየች በዕድሜ ትንሹ ሀገር መሆኗን አልጀዚራ በዘገባው አስታውሷል። ለዕለቱ የያዝናቸው ዜናዎች በዚሁ ተጠናቋል። የአዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግና አይዘንጉ። ጤና ይስጥልን።